ውድ ቤተሰቦች፣ የዛሬ ቪዲዮ እንዴት አያችሁት? እኔ እውነት ለመናገር ምኑም ነገር አልጣመኝም። ድራማም ቢሆን ስራም ቢሆን እንደዚህ አይነት ነገር እኔ በሕይወቴ አይቼ አላቅም። ምክንያቱም እኔ አብርሽን ስለምጠላው አይደለም። አብርሽን ታውቃላችሁ፣ ለአብርሽ በጣም ልዩ ቦታ አለኝ፣ ለሩታም ልዩ ቦታ አለኝ። ነገር ግን በሚሰሩት ነገር በጣም የሚደብርና የሚያስጠላ ነገር ስለሆነ ነው ማለት ነው እኛ ኦዲየንስ ውጪ ያለ እኔም አዲስ ነገር ደስ ይለኛል፣ ኦዲንሶቼም አዲስ ነገር ደስ ይላቸዋል ባልከው ነገር እኔ እንደ እኔ እኔ ምንም አይነት ነገር እንደዚህ አይነት ስራ ኦዲንሶችህ ያንተ ኦዲንሶችህ ይወዱታል ብዬ አይደለም ምክንያቱም እያየው ነው። ብዙ የሚያለቅስ አለ። ብዙ ሩታ ስታለቅስ ደግሞ ሩታን አለማየት ብለው ሚዲያውን ስልካቸውን አጥፍተው ስልካቸውን የሰበሩ ልጆች ብዙ ልጆች አሉ። እና ይሄ ነገር ተሳስተሃል፣ አብርሽ አንተ እንዳሰብከው አንተ ህሌና ይሆናል። አዲስ ነገር ልትወድ ትችላለ። የተለያዩ ነገር መስራት ትችላለ። ሲቀጥል እኔ አንድ ነገር ዛሬ አብርሽ ባለው ነገር አዲስ ነገር እኔ የሚወዳለው ኦዲዬንሶች የሚወዳለው ባለው ነገር እና ታምኔት ላይ ስትገቡ እዩት። ምንም አይነት አዲስ ነገር የለም። ከዚህም በፊት ከፍቅር ጋር የተሰራው ድራማ ዛሬም ደግሞ ተደግመዋል። ሌላ ጽሁፉ ራሱ እዩት፣ መግቢያው ራሱ እዩት። ዛሬ ነጺ ለሱ ዛሬ ማፈቅረዋለሁ። ባለፈም ደግሞ ፍቅር ላንተ አሁንም ቦታ አለኝ ብላለች። እዩ ታምሌት ላይ ቁርጭ ያምጥች የላችኋለሁ ማለት ነው። ምንም አዲስ ነገር የተለወጠ ነገር የለም። አብርሽ ወንድሜ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ዘተረፍረፍ እይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡ ነው እና አብርሽ ደሞ አንዳንዴ ታውቃለህ፣ ይሄ የዋህነትህ በስተመጨረሻ ለማየት ያብቃህ ገደል ካልከተተህ ማለት ነው። አንተ ግን የዋህነህ አውቃለሁ። በዋህነትህ ሰው ለማሳደግ ወይም ሰው ለመስራት አይዲያ ለመፍጠር ነው፣ አንደኛው ነገር። ሁለተኛ ነገር ደግሞ ቤተሰብ ምን አለ መሰላችሁ አብርሽ ጋር የሆነ እልህ የሚባል ነገር አለ። ለምሳሌ እዚህ ጋ ብዙ ሰው እየሰደበው ነበረ ሰሞኑ ማለት ነው። ለዛ ሰው እንግዲህ ብድር እከፍላለው፣ አሳያቸዋለው፣ እኔ ማን እንደ ወንክ ብለህ ከውንክ፣ በጣም ተሳስተሃል አብረሽ። ምክንያቱም ተመልካች የሚወድ ግርግር ነው። ሲቀጥል ደግሞ አንተና ሮታ ስድብ ወይም መዘቅዘቅ ዛሬ አይደለም የተጀመረው። በጣም በስድብ ስሜታዊ እንደውንክ ይገባኛል። ግን አብረሽ፣ በትዳር ላይ ቀልድ የለም። አትቀልድ በትዳርህ ላይ። ትዳርህን ያዝ፣ ሚስትህን አክብር፣ እውነት ልጅህን አክብር። ሌላ ቢቀር እንኳ ለልጅህ ትንሽ ቦታ ስጥ። ተምሬ ነው የምልህ። ሚስትህን አታሰድብ፣ ለዚህ ለርካሽ ነገር ማለት ነው፣ ለርካሽ ሰብስክራይብ፣ ለርካሽ ቪዩ። እኔ ቤተሰብ በጣም ነው የተናደድኩት፣ ምክንያቱም እኛ ጠፊ ነን፣ ነገ እንሞታለን። እውነት እኔ አሁን ይህንን ቪዲዮ ለእናንተ ሼር ሳላደረግላችሁ ልሞት እችላለሁ፣ ግን አንዳንዴ ስራ ይሰራ። ግን ሲበዛ ደግሞ ሲያስጠላ በዚህ ልክ እንዴ! ሚዲያ እያያችሁ ነው። ሚስትህ ልጅህን በሆዷ ይዛ ማለት ነው፣ እየተረገጠች ነው፣ እየተሰደበች ነው። ልጁ የብርሽ አይደለም ከማንም ነው፣ ዲቃላ ይዛው የመጣች ነው የምትባለው። በዚህ አክል ህሊና የት ሄደ? አብርሽ፣ ምን ሆነህ ነው? ደግሞ ሲቀጥል ሩታ መላወቀችም፣ እንደምንም አድርጌ ቤት ገብቼ አሳምናታለሁ። ለምን በዚህ አክል ጭቅጭቅ ነው? ጭቅጭቁ ለምጄ ዋለሁ። ጭቅጭቅ እኮ አብርሽ ወደ ፈቅደህ ያመጣኸው ነገር ነው። በጣም ይቅርታ አርገልኝ አብርሽ ይሄንም ስናገር ምክንያቱም እኔ አንተን ጠልቼ አይደለም፣ ለአንተ ቦታ አለኝ። ነገር ግን የምታርጋቸው ነገሮች በጣም ይደብራል። እውነት ወንድ ልጅ ማለት ቤቱ ሲይዝ ነው፣ ትዳሩ ሲይዝ ነው። በቃ ማንነቱ፣ ጀግንነቱ ያለበት ህይወቱ ሲያሳምር ነው። ለማንም ወጥቶ እየተሰደበ እየተረገጠ፣ ያ ደግሞ ለተሰበደበለት ሰው አብርሽ ሰው ሊያሳድግ ነው ህዝቡ አሁን አንተን ይቀጠቅጥሃል እንጂ ህዝብ ወይም ሊሰራ ነው አይዲያ ፈጥሮ ነው የዩቱብ ስራ ነው ብሎ ማንም አያዝንልህም። ሲቀጥል አብርሽ፣ እውነት የዋህነት አያጥቃህ። ሚስትህን አታሰድብ በስነ ስርዓት። ለምን አንድ ቪዩ አይሆንም? በጣም ብዙ ነገር ነው ያሳፈርከን ዛሬ ማለት ነው። አባትህን ራሱ አታሳፈር። ቃል አስገብተውሃል ከዚህ በፊት እና የፈለገ ነገር ይሁን እንዴ ከጥራቱ ብዛቱ አብርሽ በዚህ ልክ ሚስትህን ማሰደብ ለምን? ምናተ የአንተ ኦዲየንሶች በጣም ጀግና ናቸው። ማሻላ ተባረክ። ረህማን ያልካቸው ነገር እምቢ አይሉህም። በዚህ ልክ እኔን አብርሽ ለምን እንዴ ሚስትህ አታሳዝንህም? ልጅ አያሳዝንህም? የአንተ ጓደኞች ማናቸው እንደዚህ ወጥተው የሚሰሩት አብርሽ? አንተ ካያህው ሴት ሁሉ እንዴ? ትዳር እኮ ነው ትዳር፣ ቀልድ አይደለም። አንተ ምን እያስተመርከ ነው አብርሽ እንዴ? እኔ ማለት በቃ ባል ያስረግዞኝ አርግዤ ማለት ነው፣ የፈለገበት ቦታ ይዶ ከማንም ዘሎ መጥቶ ተቀበይው እያልከኝ እኮ ነው። ይህንን ትምህርት ነው ምሰጠኝ እና በተለይ ለስግደት እህቶቼ ይሄንን ነገር አታስተምር አብርሽ። በጣም ይደብራል፣ በጣም ያስጠላል። ወንድሜ እንዴ ተመለስ ወደ ራስህ። እኔ ማነኝ በል አብርሽ። ምንሆናህ ነው? የድሮ አብርሽ የት ይዶ ነው እንዴ? አንተ ሰርገህ እኮ ትላንትና ነው ያረከው። በዚህ ልክ የፈለገ ነገር ቢሆን ነው ሩታ፣ እንኳን ኤን ድራማ አንስራ አንስማማ፣ ብትስማማ እንኳን አንተ በጥፊ መታህ እኮ ማስቀመጥ ትችላለህ። ሚስትህን ምጥቀጣት አንተ ነህ እንጂ እሷ አይደለችም። ወይም የሆነ ነገር ይዛ ስትወጣ የሆነ ነገር ላርግ፣ በቃ ወስኛለሁ፣ ልይዝ ስትል ሁላችሁም በሷ ላይ አፋችሁ ትከፍታላችሁ። የሆነ ነገር በተፈጠረ ሰዓት ሻንጣይ ልይዝ ልውጠት ትላለች እያላችሁ መታችሁ አፋችሁን ትከፍታላችሁ። እና እቺ ልጅ እንዴት ታርግ? አንተ እንደዚህ የፈለገ ነገር እኮ ብትሆን ሴት ልጅ ናት። ትቀናለች። ስለምትወድህ ስለምታፈቅርህ ለአንተ ብላ ነው እስከ ዛሬ የተረገጠችው። አብርሽ እውነት ለተሰጠህ ቦታ አንተን ቦታ ስጠህ። ከዚህም በፊት ብላሃለች፣ ሮታ ማለት ነው፣ እኔ ቦታ ከሰጠውህ ያንን የሰጠውህ ቦታ ካላወክበት ምንም ዋጋ የለውም ብላለች። እና በፍቅርህ ላይ በትዳርህ ላይ በልጅህ ላይ አትቀልድ። በሚወዱህ ኦዲየንሶችህ ላይ አትቀልድ። ከምር በጣም ያስጠላል፣ በጣም ይደብራል። እኛ ካንተ እንደዚህ ነገር አንጠብቅም። አንተ በጥሩ ነገር ትልቅ ደረጃ ደርሰ መልካም ነገር ስትሰራ ከሩታም ከአንተም በእርግጥ መልካም ነገር ትሰራላችሁ፣ ሚዲያውን ታንቀጠቅጣላችሁ። ግን በዚህ ልክ ያስጠላል። ይሄም ነገር የተናገርኩበት ነገር እኔ አብርሽ ለምንሰራ ሰራ አይደለም። ቤተሰቦች የምትረዱኝ ነገር ቢኖር በአሁኑ ሰዓት ሩታ እርጉዝ ባትሆን ወይም ደግሞ የሆነ ነገር ባትሆን፣ እኔ እውነቴ ነው፣ ቢሰሩ ምንም መስሎ አይታይም። ነገር ግን እኛ ሰዎች አስተውለን እናይም። ብዙ ነገር ነው ብትባለው። ለሩታ ለምን ሩታ ምንም ነገር አላረገችም? ለአብርሽ ባለቀሰችበት፣ ለአብርሽ ፍቅር ዋጋ ስለከፈለችበት፣ የተሰበረ ልቡን ስለጠገነችለት፣ ለዚህ ደረጃ ስለደረሱ ነው። አብርሽና ሩታ ሁለቱም በእርግጥ ተቀጥቅጠዋል። አብርሽም ብቻ አይደለም፣ ሩታም ብቻ አይደለችም። ነገር ግን ሁለቱም ለትዳራቸው ለቤታቸው ቦታ መስጠት አለባቸው። ባለ ትዳር ናቸው በቃ ካሁን ወዲህ መንዘላዘል መንጀላጀል የከሌ ወጣ ይከሊ በህይወቴ እንዲህ ነጻነት እኮ እንደውም ዛሬ እምባዋ አልመጣ ማለት እኮ እንዴት አርጋ ታልቅስ እኛ ትወና እንደሆነ እናውቃለን ግን አብርሽ ተመለስ ወደ ራስህ ዛሬ ይሄ ሁሉ ሆይ ሆይ የሚልህ የሚስቅልህ አብርሽ ጀግና ነህ አብርሽ እንደዚህ ነህ የሚልህ ሰው ነገ ብትሰበር ወንድሜ ዞር ብሎም ያይህ የለም የራስህ ጉዳይ ነው። አንተ የሰራኸው ስራ ነው። አንተ ወጣህ ተውን ያልከን ነው እየተናገር ነው። ማንም ዞር ብሎ የሚያይክ ሰው የለም። እና አብርሽ እንደኔ እንደኔ፣ ቤተሰቦችን እናንተ ምን እንደተሰማችሁ አላውቀም፣ እኔ በጣም ነው የተሰማኝ። እንደውም እኔ ሩታ ያለች መስሎኝ ነበረ። ነገሩ ከሩታ ጋር ሊፈታ ነበር የመሰለኝ፣ ለብቻቸው እንደዚህ ይሆናሉ። አለለም ይሄ ድራማ እንደሆነ እናውቃለን፣ ገብቶናል ሰውም ጫጫታ እንደሚወድ እናውቃለን። ግን ለምን ለሰው ብዬ እኔ ትዳሬን እበጠብጣለሁ? አልበጠብጥም። ሰው የፈለገ ነገር ይበል፣ የፈለገ ጫጫታ ይምጣ፣ የፈለገ ነገር ቢጮህ፣ እኔ ትዳሬ ነው የሚበልጥብኝ። ትዳርህን አስበልጣጣ።